ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? ደህና ናችሁ? በእግዚአብሔር ይመስገን ደህና ነኝ ነው። ለድራማ እንግዲህ ሀናና ምናሴ ወደ ቤት ሲመጡ አባታቸው መጥቶ ያገኙታል። ና በዚህ ህይወት በጣም ደነግጣሉ። አባ ደህና ነህ ግን እንዴት መጣ እያሉ እየጠየቁት ነበረ። አባትም ሰላም ከተባባሉ በኋላ እንዴ ገና ከመምጣቴ ወደ ጥያቄ ቁጭ በሉና ናውራ ይላችኋለኝ። አባትም ምናሴ፣ አንተ ጎርምሰሃል እንዴ እንዴት አድገሃል እባክህ ይለዋል። ምና ሲም አደግኩኝ፣ የደድ ይለዋለኝ። አባትም በጣም ምን ተገኝቶ ነው እንደዚህ ያደግከው ይለዋለኝ። ምናሴም እና መሸሽ ልጅ እንደሆንኩ አልቀር ይላለኝ። አባትም በጣም ደስ ይላል። ሰላምዬ፣ አንቺም አድገሽልኛል አይደለ ይላል። ሰላምም አረ እባክህ ጥያቄን ጥያቄያችንን ላለመመለስ ነው እንደዚህ የምትለው ስትል፣ አባትም ምን ጠይቃቸው ጠይቃችሁ ነበረ ሲል፣ ምናሴም እንዴት መጣ የሚለው ነው ይለዋል። አባታቸውም እንግዲህ ቆይ የኔ መምጣት ለምንድን ነው አገሩን ሁሉ እንደዚህ የገረመው እናታችሁ እኮ እንዴት መጣህ እያለች አገር እያዝልኝ እያለች ነበረ ይላችኋለኝ። ሰላምም እንግዲህ እና እውነት ማየቁ የሳት ነግረን እንዴት መጣ ስትለው አባታቸውም እንግዲህ በዚህ ሰዓት እኮ እንዲሁም ባልመጣ ነበር ሊገርማችሁ የሚገባ ሲላተኝ። ሰላምም እንዴት ማለት ስትል አባትም ቤት ውስጥ የተፈጠረውን ነገር ስሰማ መምጣት እንዳለብኝ ተሰማኝና መጣሁ ይላቸዋል። ምናሴም እኔ እኮ እንድትመጣ አልነበርም ባለፈው ያወረረው ሲለው፣ አባትም ልጆች ምንድነው ነገሩን ቀለል አድርጉት በጣም እኮ አካበዳችሁት ይላቸዋለኝ። ሰላምም እሺ ይሁን እና ቁርስ በላ ስትል እሱም አባታቸው ኧረ አልበላውም፣ እኔም እኮ አሁን ቅርብ ሰዓት ነው ከዚህ የደረስኩት ይላቸዋል። ምን አዜም እንደዚያ ከሆነ ሀና ቁርስ እንድታመጣልህ ልንገራት ይለዋለኝ። አባትም ሀና ማለት ሰራተኛዋ ናት አይደለ ይላለኝ። ሰላምማ ወሰዋናት ትለዋለች ። አባታቸው እንግዲህ የሆነች ድንጋጣ ነገር ነች፣ ስትኝ እኮ በጣም ነበር የተረበሸችው ሲል ምናሴም አባይ ሀና እንደዚህ ነች፣ የሆነ ነገር ባልካት ቁጥር ትደነግጣለች። እንዲሁም ቆይ ልጥራት ብሎ ይጠራታል። ሀናም አቤት ምናሴ ጠራሀይ መጣችሁ አላወቅኩም ነበር ስትል፣ ሰላምም አባታችን ተዋጎቹ ሀና ስትላት፣ አሁ፣ በጣም ጥሩ ሰው ናቸው ትላለች። ምናሴም ማን የቁርስ ደርሰዋል ሲል ቁርስ ደርሶ ከሆነ ብታመጭልን ሲል፣ ሀናም አሁ፣ ደርሷል ላምጣላችሁ ብላ ትሄዳለች። አባታቸውም እንግዲህ ሀና ማለት ሰራተኛዋ እሷ ነች አይደል ሲል፣ ምናሴም አሁ፣ ምን ነው አባት ሲለው፣ አባትም እኔ እኮ አላምንም መጣ ሰዎች ያላችሁኝ እህታችሁ እኮ እሷ ናት የመሰለችኝ ሲል ሰላምም እህታችን የተባለችውማ ያችኛዋ ናት አላገኛትም መሰለኝ ስትለው አባታቸውም እንግዲህ አግኝቻት አለው። ይህ አግኝቻት አለው እኮ ይችኛዋ እህታችሁ ያችኛዋ ሰራተኛ ነው የመሰለችኝ ሲል ምናሴም እንዴት እንደዚህ አልክ አባ ሲል አባታቸውም እኔ እንጃ ብቻ እንደዚህ አድርጌ ነበረ ያዋራኋቸው ይላል። ሰላምም እንግዲህ እርግብን ሰራተኛ ነች ብለህ ጭራሽ ጨርቋን አስጥለህልኛላ ትለዋለች። ከዛ ይሳሳቃሉ። ሰላምም እንግዲህ በሉ እናንተ ተጫወቱ፣ እኔ ሀናን ላግዛት ብላ ትሄዳለች። ይህ በዚህ እንዳለ እንግዲህ እርግብ ኩሽና ትሄዳለች። ሀናም እንግዲህ ምንፈልገሽ መጣሽ? ምትፈልጊው ነገር አለ ምንፈልግ? ስትላት አይ ምንም አልፈልግም ትላታለች። እና ኩሽና ምንትፈልጋለች? ለምን መጣ ቀጣይ ስትላት እርግብም ጠዋት አባቴ ሲያናግረኝ ተደብቀ ስትስቅብ ነበረ ልበል ስትላተኝ ሀናም አዎ ስቅ ያለው ትላት አለች። እርግብም ለምንድን ነበር ስትስቅ የነበር ሽው ስትላተኝ ሀናም አባዬ ትክክለኛ ልጁ እንደሆንኩ ስላወቀኝ ደስ ብሎኝ ነዋ ትላት አለች። እርግብም እንዴት ማለት ትላት አለች። ሀናም እኔን እንዳየ ልጅ ብሎ ተቀበለኝ ስትላተኝ እርግብም አረባክሽ ድሀ በህልሙ ቅቤ ባይበላ ባይጠጣ ያቋምጠው ነበር አለች አክስቴ ትላታለች። አባት የተሳስቶ ልጅ ስላለች የእውነት መፍለሽ ነበር እንዴ ደስ ያለሽ? ስትላት ሀናም ትክክለኛ ልጁ ስለሆንኩ ነው ደስ ያለኝ። ማን እንደሆንሽ አላቅም። ታሪኬንም ማንነቴንም እንዴት እንደሰረግሽኝ አላቅም። እናቴን የሆነ ነገር አድርገሽ ሸውጉደሻት ሊሆን ይችላል። አባቴ ግን ደመ ነፍሱ ነግሮታል ትላታለች። እርግብም ከአባት ደመ ነፍስ ይልቅ የእናት አንጀት የበለጠ ስሜት የእናት አባት የእናት አንጀት ነው የበለጠ ስሜቱን የሚረደው አይመስልሽም ስትላተኝ ሀናም እንግዲህ በፍጹም ስሜት ስሜት ነው እናትም ሆነ አባት ለልጃቸው ያለው ስሜት አንድ አይነት ነው፣ ስትላት እርግብም እንግዲህ አትሳሳች፣ እናት እውነት አባት እምነት አይደል የሚባለው ትላታለች። ሀናም እሱ እኮ ሊታይ ነው ቀርቧ ለኝ ከምርመራ በኋላ ምን እንደሚውጥሽ አላቅም ትላታለች። እርግብም እንግዲህ በይሆን እሱ ሳይሻልሽ አይቀርም ትላታለች። ሀናም እውነትሽ ነው የምታወሪው እርግብ ትላታለች። ከዛ እንግዲህ እርግብ እኔ የራሴን እውነተኛ ይዤ ነው የማወረው፣ የአንቺን ግን እንግዲህ እግዚአብሔር ይወቅልሽ ብላ ትሄዳለች። የሌብ አይነ ደረቅ ደግሞ ከዛ እንግዲህ መስፍን አቶ መስፍን እንግዲህ ወይዘሮ ሜላትን ወጣ ብለን አብረን ጊዜ እናሳልፍ ስላት፣ ሜላትን ማ ከኔ ጋር መውጣት አልፈልግም ስትለው፣ እሱም እኔ እኮ እንድንነጋገር ፈልጌ ነው ይላታል። ሜላትን መነጋገር ካለብን ከዚህ እንነጋገራለን እንጂ መውጣት አልፈልግም ብለዋለች። እሱም እሱን በቃ ቁጭ በይና እንነጋገር፣ ስለ ልጆቹ እንድንነጋገር እፈልጋለሁ ሲል ልጆቹ፣ ሜላትም እንግዲህ ልጆቹ ደግሞ ምን ሆኑ ስትለው፣ እሱም እንግዲህ ስለ ሰላምና ስለ ምናሴ ሳይሆን ስለ አዳዲሶች ልጆች ነው። እኔ ልጅ ነኝ ብላ የመጣችው ምኗም አልተዋጠችልኝም፣ ከእሷ ይልቅ ሰራተኛ ያልሻትናት ልጅ የምትመስለኝ ሲላት፣ ሜላት ማሃና፣ እሷ ውሸታም ናት ሆን ብላ ገንዘብ ለማግኘት የፈጠረችው ግርግር ነው እንጂ ልጅ አይደለችም ትለዋለች። እሱም ቆይ እንዴት እርግጠኛ ሆንሽ ሲላት፣ ሚላትም ስንት ጊዜ ከዚህ ቤት ስትኖር አንድም ቀን እንዲህ ብላ አታውቅም። አሁን ሆን ብላ ልጅ ስትመጣ ይህን ነገር አነሳች ትለዋለች እንግዲህ መስፍንም ግን እኮ ምን ግን እኮ ምናልባት ይህ ይሆናል ብላ ስለማታቂ ይሆናል ይላታ ላይ ሚላት ሰውዬ ልጆቹን ከአንተ በላይ እኔ አውቃቸዋለሁ፣ ስለ ስለ እነሱ ልታስረዳኝ አትሞክር ትሏለች። እሱም እሺ ምርመራ ግን የግድ መደረግ አለበት ይላታል። ሚላትም በሱ ተስማምቻለሁ፣ ይህ ማለት ሀና እውነት አላት እያልኩኝ ሳይሆን ሰላምና መናሴ ስላስቸገሩኝ ነው ትሏለች። መስፍንም እንግዲህ እኔ ግን ሰላምና ሰራተኛ ያልሻት ልጅ ደማችሁ መመሳሰል የሆነ ነገር እንዳለ ይነግረኛል ሲላት፣ ሜላትም በፍጹም እሱ አጋጣሚ የተፈጠረ ነገር ነው እንጂ ልጅ ስለሆነች አይደለም። ይህ በዚህ እንዳለ እንግዲህ እርግብ ሰላም ክፍል ትሄድና እኔ እምልሽ ሰላም ብዬ ስለ ሀና ለወራሽ ፈልጌ ነበር ትላታለች። ሰላምም እርግብ ግን ሰሞኑን በሰላም ነው? በጣም በተደጋጋሚ ስለ ሀና እየወራሽ ነው ትላታለች። እርግብም አረ እኔ ምንም አልሆንኩም ትላታለች። ሰላምም ሁኔታሽ ግራ እያጋባኝ እኮ ነው፣ ግን ምንድን ነው ስለ ሀና ልጠይቅኝ የፈለሹ? ስትላት እርግብም ሀና ደም ሰታች ነበር እንዴ? ስትላት ሰላምም አዎ ይህን አታውቂም? ስትላት እኔ እንጃ ማወቅና ማወቅና ለማወቅ እርግጠኛ አይደለሁም ትላታለች። ሰላምም ታዲያ ዛሬ ለምን ጠየቅሽኝ ስትላተኝ፣ እንግዲህ እርግብም አባታችን መጥቶ ደምዝ የሰጠሁሽ እኔ ስለመሰልኩት ሀና መሰግናለሁ አለኝ ትላታለች። ሃናም እንግዲህ ሰላምም እንግዲህ አሁን እንደዚያ ሲልሽ ሰምተን እየሳቀን ነበር ትላታለች። እርግብም ለመሆኑ እንዴት ነበረ የሰጠችሽ? ስትላት ሰላምም ትንሽ አሞኝ ሆስፒታል ገብቼ ደም አስፈልጎ ነበረ ሃና ሰጠችኝ፣ ትላታለች። ከዛ እርግብም ደም መስጠት ይህን ያል ከባድ ነገር ነው እንዴት? ትላታለች። ሰላምም የኔ ደም በቀላሉ የሚገኝ የደም አይነት አይደለም። አጋጣሚ ይሁን ወይ ሃና እንዳለችው እህቷ ሁኜ ይሁን አላውቅም፣ ብቻ ደማችን ተመሳሰለ በትንሹም ቢሆን ይሆን ሃና እህትሽ ነኝ ስትለኝ እንዳምናት ያደረገኝ ይሄ ነው ትላታለች። እርግብም አጋጣሚ ስለሆነ ነው መሸስ ሀሴት ምንትዬ የላትም ወይስ ሌላ የጠፋች እህት አለችሽ? ትላታለች። ሰላምም አጋጣሚ ይሁን የታሪክ ታሪክ መመሳሰል ሊሆን ይችላል እንጂ አንቺ እህት ልትሆኝ ላትሆኝም ትችያለሽ፣ ትላታለች። እርግብን በፍጹም ያንድ ሰው ታሪክ ይህን ያህል ሊመሳሰል አይችልም፣ ትላታለች። እንግዲህ ሰላምም ተናዳባታለችና እውነቱ ያለው አንቺ ወይም ሃና ልብ ውስጥ ነው ብላት ተነስታ ይሄዳለች። ይህ በዚህ እንዳለ እንግዲህ ደግሞ ምናሴ ኩሽና ይሄድና ሀና አሁንም ስራ ላይ ነች ሲላት፣ ሀናም ታዲያ ምን መሄጃ አለኝ ትለዋለች። ምናሴም አሁን እኮ እህታችን ልትሆኝ ነው ሲላት፣ ሀናም ደስ ብሏት አንተ ማመንከኝ ማለት ነው ምናሴ ስትለው፣ እኔ አንቺ ተዋሻለሽ ብዬ አስቤ አላውቅም፣ ትናንትም እንደዚያ ያልኩሽ ተሳስቼ ነው ይላታል ሀናም ስላመንከኝ በጣም አመሰግናለሁ ትለዋለች ምናሴም ለትናንት ነው ደግሞ በጣም ይቅርታ ይላታል ሀና ምናሴ ትናንት ትናንት አለፈ በቃ እርሰው ትለዋለች ምናሴም መርሳት የሚባል ነገር የለም አንቺ አዝነሽቤ ማየት አልፈልግም ሀናም አስብኝ ሀናም እንግዲህ አሰኘብ ሳይሆን ተናድጄብህ ነው። ትለዋለች ምን አሴም ይገባኛል። አንቺ በጣም ንጹህ ልጅ ነሽ። እኛን ደግሞ በታምር ልትዋሽናት አትችይም። አባታችንስ እንዴት አየሽ? ይላታል ሀናም ሀናም ስለረዳኸኝ አመሰግን በጣም አመሰግናለሁ። በጣም ደስ የሚል አባት ነው ያላችሁ። በቅርብ የኔም አባት ይሆናል ብዬ ተስፋ አደርጋለሁ። ብታይ ሲያቅፈኝ እንዴት ሰላም እንደተሰማኝ ልነግርህ አልችልም። ትለዋለች ምን አሴም ሀና መሆንሽን ስነግረው በጣም ግራ ተጋብቶ ነበር ትለዋለች። ሀሴት መስለሽው ነበረ ሲላት፣ ሀናም ሀሴት እኮ ነኝ ስትለው፣ ምናሴም እውነቱ ንገረኝ ካልሽ በጣም ነው ደስ ያለኝ። ባል ያለኝ ለረጅም ጊዜ ምናለ ሀና እህቴ በሆነች ብዬ እመኝ ነበረ። ሀሴት ነኝ ስትይኝ በጣም ነው ደስ ያለኝ። ይላታለኝ ይላታለኝ ምናሴ። እንግዲህ ሀናም ምናሴ እየደለልከኝ አይደለም ስትለው፣ ምናሴን በፍጹም ሀና ከልቤ ነው እያወራሁሽ አለሁት። ይላታለኝ ሀናም እንግዲህ ምናሴ ይህን ከአንተ በመስማቴ በጣም ነው ደስ ያለኝ። ግን እርግብ እህትህ እንድትሆን አትፈልግም ማለት ነው ስትለው፣ እሱ እውነት ለመናገር እርግብም በጣም ጥሩ ልጅ ናት እህቴ ብትሆን በጣም ነው ደስ የሚለኝ አንቺም ርግብም በጣም ጥሩ ልጆች ናችሁ ይላታል። ግን ከሁላታችን አንዳችን ማንን ትመርጣለ? ስትለው ምናሴም እንግዲህ መወለድ ቋንቋ ነው ሀን ይላታል። ከዛህናም ይህ ነገር ለእኔ ወይስ ለርግብ ነው የሚሰራው? ስትላተኝ ስትለው ምናሴ እሱን እግዚአብሔር ነው የሚያውቀው ብላት ከኩሽና ወጥቶ ይሄዳል። እንግዲህ ሜላትና መስፍን ሲወ ወደ ውጭ ወጥተው ነበረ ሲመጡ ሀና ሶፋ እያስተካከለች ያገኘታል እንግዲህ መስፍንም ሀና ከዚህ ነሽ እንዴ ሲሏተኛ አዎ ሶፋ እያስተካከልኩ ስትላቸው ዝም ብለሽ እኮ ነው የምትለፊው ደህና ነው ሲሏተኝ ሀናም እንግዲህ የምንድካም ጋሽ ስራ አይደለ ስትል ወይዘሮ ሚላትም ከዚህ የምትሰሪ ያለሽ ፖሽ ሀናም ጨርሽ እኮነ ትዬ ስላታሪ ወደ ቤት አትሄጅ ሞይስኒ አድርሽ አዝሌላ አድርሽ ስትላተኝ ከዛ እንግዲህ ወይዘሮ አቶ መስፍንም እሱም እንዴት ሜላት ለምንድን ነው የምትቆጫት ልጅቷ ምን ምን አድርጊ ነው የምታያተኝ ትላት ይላታለኝ ሜላትም አንተ ምን አገባ አሰሪዋ እኮ ነኝ ለኝ ሲላታኝ እንግዲህ መስፍን ም ሀናን ላናግር ስለምፈልግ ወደ ቤት እንዳት ሄጂ ይላታለኝ ከዛ እሱም ከኔ ጋር በተነጋገርሽው ነገር ልጅቷ ላይ ልትጮሂባት አይገባም ይገባም ሲላት ወይዘሮ ሜላትም እንግዲህ ሰራተኛ እስካሁንም ድረስ የፈለኩትን መናገር ማዘዝ እችላለሁ ትለዋለች እንግዲህ ሰው መስፍን፣ የሚችል ሰራተኛ ናት። ምናልባት ነገ ልጅሽ ልትሆን ትችላለች፣ ሲላት ሜላትም ማንሀና እኔ ሌባ ልጅ የለኝም እርግብናት ልጄ ስትለው እንግዲህ አቶ መስፍንም ልጅሽ ባትሆንም ሰው በመሆኗ ልታከብሪያት ይገባል ብሎ ይቆጣት ነበረ። ወይዘሮ ሜላት ግን መስክን የላትም። እንግዲህ አቶ መስፍንም ከሰላም ከእርግብና ከእርግብ ጋር ሳሎን ቁጭ የጠይቃቸዋል የጠየቃቸው ከዛ ሀና ትመጣለች። እንግዲህ ብዙም አልፈጅብሽም ቁጭ በይ ይላታል። ሀናም ቶሎ ይንገሩኝ አባቴ ጋር ሄድ ነው ስትለው እንግዲህ አቶ መስፍንም ከኔ ውጭ አባት አለሽ እንዴ? ይላታል። እርግብም ደንግጣ